ተጠራጣሪው የተኩስ አቁም ስምምነት የኢራን አዲስ ጥቃት፣ የእስራኤል ምላሽ፣ የሩሲያና ቻይና መግለጫ። ውድ የቡና ታይምስ ተከታታዮቻችን፣ እነዚህ አርዕስቶች በዝርዝር ይዘን ቀርበናል። ባለፉት ሁለት ሰዓታት ኢራን በደቡብ እስራኤል ላይ አዲስ የሚሳኤል እና የድሮን ጥቃት ሰንዝራለች። ይህ ቀደም ሲል በአሜሪካ የታወጀውን የተኩስ አቁም ስምምነት የጣሰ የበኤር ሼቫ ከተማ በቀጥታ ተመታለች። እስራኤል ባለስልጣናት ቢያንስ አራት ሲቪሎች መሞታቸውንና ና በደርዘን የሚቆጠሩ መጉሰላቸውን አረጋግጠዋል። የድንገተኛ አገልግሎት ሰራ ሰራተኞች አሁንም የተጎዱ ሰዎችን ከፈራረሱ ህንጻዎች ውስጥ እያወጡ ነው። በበኤርሼቫ በአክሽሎን እና በኢየሩሳሌም ክፍሎች የእስራኤልን የሳይረን ድምጽ መስማት ተችሏል። ይህ በእንዲህ እንዳለ የኢራን መንግስት መገናኛ ብዙሃን ጥቃቶቹ በዚህ ሳምንት መጀመሪያ ላይ ለተፈጸመው የእስራኤል ወረራ ፍትሐዊ የበቀል እርምጃ እንደሆነ ተናግረዋል። ታስኒም የዜና ወኪል እንዲህ ብሏል። ይህ ግጭት ማባባስ አደል ከላከያ ነው። የእኛን ተኩስ ማቆም ከማሰቧ በፊት እስራኤል ጥቃቷን ማቆም አለባት፣ ሲልም ተሰምቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በእስራኤልና በኢራን መካከል ሙሉና አጠቃላይ የተኩስ አቁም ስምምነት ተግባራዊ መሆኑን አስታውቀው ነበር። ኢራን መጀመሪያ መተኮስ እንደምታቆም ከዚያም እስራኤል በ24 ሰዓት ውስጥ በደረጃ ሂደት እንደሚከተሏት ተናግረዋል። ነገር ግን የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ በፍጥነት ተቃውመውቷል። ምንም አይነት የተኩስ አቁም ስምምነት አልተፈረመም። ኢራን የምታቆመው እስራኤል ሁሉንም ጥቃቶች መጀመሪያ ካቆመች በኋላ ነው ብለዋል። የትራምፕ ማስታወቂያ ቢኖርም ሚሳኤሎች መብረር ቀጥለዋል። ይህም የተኩስ አቁም ስምምነቱ ትክክለኝነት ላይ ከባድ ጥርጣሬዎችን አሳድሯል። የተያዘ ዜና፣ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በኢራን ውስጥ ዓላማዎቿን ማሰካቷንና አሁን የተኩስ አቁም ስምምነቱን እያከበረች መሆኑን አረጋግጧል። ቁልፍ የሆኑ የኢራን የኒውክለር ወታደራዊ ጣቢያዎች ተመተዋል ፎርዶ እና ኤቪን እስር ቤትን ጨምሮ። ኔታንያሁ እንዲህ ሲሉ አውጇል፤ ዛቻዎችን አስወግደናል፣ ኢራን ከቀጠለች ግን በኃይል ምናሽ እንሰጣለን። ከዚያን ጊዜ ጀምሮ እስራኤል አዲስ ጥቃት በኢራን ላይ አልሰነዘረች ነገር ግን ወታደሮቿ በተጠንቀቅ ላይ መሆናቸውን አስታውቃለች። ሩሲያና ቻይና የዲፕሎማሲ እርምጃዎችን ወስደዋል። ሩሲያ በቴህራን ላይ የተካሄደውን የአየር ጥቃት አስመልክቶ አሜሪካንና እስራኤልን አውግዛለች። ክሪምሊን የአደጋ ጊዜ የተባበሩት መንግስታት የጸጥታ ምክር ቤት ስብሰባ እንዲጠራ ጠይቆ ምዕራባውያኑን ክልሉን በማተራመስ ወንጅሏል። ቻይና በአሜሪካ በኢራን የኒውክሊር ተቋማት ላይ የተሰነዘረው ጥቃት ኃላፊነት የጎደለው መሆኑን አስታውቃለች አሜሪካም በዓለም አቀፍ ታማኝነቷን አታለች ብላለች። ሁሉንም ሀገራት ወዲያውኑ ያለ ቅድመ ሁኔታ የተኩስ አቁም ስምምነት እንዲኖር እየጠየቁ ሲሆን በተጨማሪ ደም መፋሰስ ሳይኖር ግጭቱ በድርድር እንዲቆም ግፊት እያደረጉ ነው። አሁን የዚህ ግጭት ከፍተኛው ምዕራፍ እየተገባደደ በሚመስልበት ወቅት ከዚህ 12 ቀናት ጦርነት ማን ትልቁን ጥቅም አገኘ ለሚለው ጥያቄ እስራኤልን ስንመለከት ወታደራዊ አላማዎችን አሳክታለች። ኢራን ውስጥ የኒውክለር ሚሳኤል ተቋማትን በ ጥልቅ በመምታት ከፍተኛ ውድመት ማድረስ ችላለች። የረጅም ርቀት ትክክለኛ የመምታት ችሎታዋን አሳይታለች። ግልጽ የሆነ ክልላዊ መልእክት መላክ ችላለች። ይህም እስራኤል ወታደራዊ ድል መጎናጸፏን ና ለተቃዋሚዎቿ ጠንካራ መልእክት ማስተላለፏል። ኢራን በበኩሏ በረጅም ርቀት ሚሳኤሎች ምላሽ መስጠት እንደምትችል አሳይታለች። ለተሰነዘረባት ጥቃት ምላሽ በመስጠት የሀገር ውስጥ ሞራልን ከፍ አድርጋለች። ነገር ግን ከባድ ወታደራዊና የመሰረተ ልማት ውድመት ደርሶባት፣ ጥቅሉ ስንመለከተው ኢራን የውስጥ ፖለቲካ ጥንካሬዋን አጠናክራለች። ነገር ግን ከፍተኛ ወታደራዊ ዋጋ ከፍላለች። ዩናይትድ ስቴትስ በበኩሏ እስራኤልን በወታደራዊ ቅንጅት ሁሌም እንደምትደግፍ አሳይታለች። ራሷንም እንደ ሰላም አስታራቂ አስቀምጣለች። ሙሉ በሙሉ ልትቆጣጠረው የማትችለውን የተኩስ አቁም ስምምነት በራሷ የመጣ ብቻ እንደሆነ አስታውቃለች። የተኩስ አቁም ስምምነቱ አሁንም ቢሆን ያልተረጋጋ ቢሆንም፣ አሜሪካ ዲፕሎማሲያዊ ተሰሚነት የማግኘት እድሏ ትልቅ ነው። ሩሲያና ቻይና በበኩላቸው ሁለቱም በተባበሩት መንግስታት ከፍተኛ ስነምግባርን አሳይተዋል። አሜሪካን እስራኤልን ተችተዋል። ከኢራንና ከሌሎች የምዕራባውያን ጠል አጋሮቻቸው ጋር ያላቸውን ግንኙነት አጠናክረዋል። ሩሲያና ቻይና የሶፍት ፓወር ዲፕሎማሲያዊ ተጽዕኖን በልጥ አጠናክረዋል። ስለዚህ ይህ ጦርነት በዚህ ቢገታ ማን አሸነፈ ለሚለው ጥያቄ ከሞላ ጎደል እስራኤል ወታደራዊ ግቦቿን አሳክታለች ሊባል ይችላል። ኢራን በበኩሏ ተመጣጣኝ ሊባል በሚል ደረጃ አጸፋ በመመለስ ህዝቧ እንደምትከላከል አሳይታለች። አሜሪካ የተዋጊም የሰላም አስከባሪ ሚና ተጫውታለች። ሩሲያና ቻይና ተጽዕኖ ፈጣሪነታቸውን አስመስክረዋል። ነገር ግን ሚሳኤሎች አሁንም እየበረሩና ሲቪሎች እየሞቱ ነው። ይህ ታሪክ አላለቀም። ለበረጠ መረጃ ሰብስክራይብ ያድርጉ።